ሰላም ውድ የቻናል ቤተሰቦች እንደምንቆያችሁ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት የኪንታሮት በሽታን ይሆናል ማለት ነው። የኪንታሮት በሽታ ምንድን ነው? የኪንታሮት በሽታ መንስኤዎች እና ምልክቶችስ ምንድን ናቸው? የኪንታሮት በሽታ እንዳንጋለጥ ቅድመ ጥንቃቄስ ምን ማድረግ አለብን? ሕክምናውስ ምን መሆን አለበት የሚለውን የምናይ ይሆናል። ቪዲዮውን እስከመጨረሻው እንድትከታተሉ ትጋብዛለሁ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ ስል እያሳሰብኩኝ፣ የቻናሉ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎችም እንዲደርስ የበኩላችሁን ኃላፊነት እንድትወጡ ስል በትሕትና ጠይቃለሁኝ። አመሰግናለሁ። እንግዲህ የኪንታሮት በሽታ ወይም ሄሞሬድ በፊንጢጣ ላይ የሚገኙ ደም መላሽ የደም ስሮች ሲያብጡ የሚፈጠር የበሽታ አይነት ሲሆን በሁሉም የእድሜ ክልል የሚገኝ ቢሆንም በአብዛኛው ግን ከ45 እስከ 65 ዓመት ባሉ ሰዎች ላይ በብዛት ይከሰታል ማለት ነው። የኪንታሮት በሽታ በዋናነት በሁለት ይከፈላል። ይሄ ውጫዊ ኪንታሮት ወይም ኤክስተርናል ሄሞሮይድ በውጨኛው የፊንጢጣ ክፍል ላይ የሚከሰት ሲሆን አብዛኛውን ጊዜ ሕመም ያስከትላል ማለት ነው። እንግዲህ ሌላው ውስጣዊ ኪንታሮት ይሄ ኢንተርናል ሄሞሮይድ የሚባለው በፊንጢጣ ውስጥ የሚገኝ ሲሆን አብዛኛውን ጊዜ ህመም አይኖረውም። ይህ የኪንታሮት አይነት ደግሞ አራት አይነት ደረጃዎች አሉት። እንግዲህ አንደኛ ደረጃ ግድግዳ ላይ እብጠት ሲኖር እንዲሁም እብጠቱ በዋናነት በስተግራ፣ በፊት ለፊትና በስተኋለኛው የፊንጢጣ ግድግዳ ላይ ይከሰታል። ሁለተኛ ደረጃ የሚባለው የፊንጢጣ አይነት ወይም የሄሞሮይድ በዚህ ጊዜ የእብጠቱን መጠን ጨምሮ ለሽንት ሲቀመጥ በሚኖር ማማጥ እባጩ ወደ ውጭ ሲወጣና በራሱ ጊዜ ደግሞ ወደ ውስጥ ሲመለስ ነው ማለት ነው። ሶስተኛ ደረጃ የሚባሉ የኪንታሮት ወይም የሄሞሬድ ሞሬድ አይነት በዚህ ጊዜ እባጩ ለሽንት ሲቀመጡ ወደ ውጭ ይወጣና በራሱ ስለማይመለስ የግድ በእጅ መመለስ ያስፈልጋል ማለት ነው። አራተኛ ደረጃ የኪንታሮት ወይም ሄሞሬድ የሚባለው በዚህ ጊዜ እባጩ ላይመለስ በፊንጢጣ ይወጣና ይቀራል፣ እንደወጣ ፊንጢጣ ላይ ይቀራል ማለት ነው። እንግዲህ ለኪንታሮት ወይም ሄሞሮይድ አጋላጭ የሚባሉ ሁኔታዎች አሉ፣ ወይም እንደ ሪስክ ፋክተርስ የሚባሉ የሆድ ድርቀት፣ አነስተኛ የፋይበር መጠን ያላቸው ምግቦች ማዘውተር፣ ለምሳሌ እንደነ ማኮሮኒ፣ ፓስታ፣ ዳቦ እና በቂ ውሃ አለመጠጣት፣ እነዚህ እንደ ሪስክ ፋክተር ወይም አጋላጭ ሁኔታዎች ናቸው ማለት ነው። የትልቁ አንጀት ካንሰር፣ ሽንት ቤት ተቀምጦ ለረጅም ጊዜ ማማጥ፣ ረጅም ጊዜ የቆየ ተቅማጥ ወይም ክሮኒክ ዲያሪያ መኖሩ፣ እነዚህም እንደ ሪስክ ፋክተር ይቆጠራሉ ማለት ነው። እንግዲህ ለየጠቀጽ ናቸው ለኪንታሮት ህመም የሚያጋልጡ ናቸው። የኪንታሮት በሽታ ምልክቶች በርካታ ሲሆኑ፣ ከእነዚህም መካከል ህመም የሌለው ከፊንጢጣ የሚፈስ ደማቅ ቀይ ደም በፊንጢጣ አካባቢ ማሳከክ፣ ከፊንጢጣ የሚወጣ ስጋ መሳይ እባጭ፣ ለዚ ይገኙበታል ማለት ነው። የኪንታሮት በሽታ የሚያስከትላቸው ችግሮች በምናይበት ሰዓት ኪንታሮት ውስጥ የደም መርጋት ወይም የትሮምቦሲስ፣ ከፍተኛ ህመም፣ የፊንጢጣ ወጥቶ አለመመለስ ሬዲሲብል፣ መበስበስ ወይም ኔክሮሲስ፣ መመርቀዝ፣ ኢንፌክሽን እና መግል መቋጠር ያልተለመደ የሰውነት ክፍተት ወይም ፊስቱላ፣ የሰውነት መሰንጠቅ ወይም ፊሸር፣ ሰገራን አለመቆጣጠር ኢንኮንቲነንሲ በአብዛኛው የተለመደ ባይሆንም የደም ማነስም ሊያስከትላል ይችላል ማለት ነው። እንግዲህ የኪንታሮት ህክምና፣ በመጀመሪያ ህመሙ ያለበት ሰው እንደ ማንኛውም ህመም ወደ ህክምና ተቋም ሄዶ ለመታከም ፈቃደኛ መሆን ይጠበቅበታል ማለት ነው። ይሄ ማፈር አያስፈልግም ማለት ነው። በመቀጠል በፋይበር የበለጸጉ ምግቦችን አትክልትና ፍራፍሬ መመገብ፣ ፈሳሽ በበቂ ሁኔታ መውሰድ፣ ለብ ባለ ውሃ ጨው ጨምሮ ከ20 እስከ 30 ደቂቃ በቀን ሁለቴ ወይም ሶስቴ መዘፍዘፍ ወይም በበረዶም ሊሆን ይችላል፣ ሁሌም ከተጸዳዱ በኋላ በንጹህ ውሃ መታጠብ፣ ሻካራ የመጸዳጃ ወረቀቶችን አለመጠቀም እና የሰገራ ማለስለሻ መድኃኒት መጠቀም እና የሚቀባ የህመም ማስታገሻ መድኃኒት መጠቀም እንግዲህ የህክምናው አካል ናቸው ማለት ነው። አብዛኛውን ጊዜ ከላይ በተጠቀሰው መንገድ ብቻ ህመሙ ሊሻሻልና ሊጠፋ አይችልም። በእነዚህ ህክምናዎች ካልተስተካከለ ቀለል ያለ እንግዲህ ቀዶ ህክምናም ሊያስፈልግ ይችላል ማለት ነው። መከላከያ መንገዶች በፋይበር የበለጸጉ ምግቦችን መመገብ፣ ፈሳሽ በበቂ ሁኔታ መውሰድ፣ የሆድ ድርቀትን ማስወገድ ጊዜውን ሳያሳልፉ ወደ መጸዳጃ ቤት መሄድ፣ መጸዳጃ ቤት ለረዥም ሰዓት አለመቀመጥ እንግዲህ መከላከያ መንገዶች ናቸው ማለት ነው። የኪንታሮት ወይም የህሞሮይድ ህመምን እንግዲህ ውድ የቻና ለቤተሰቦች ሰዎች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ማንኛውን አስተያየት ሀሳብ ካለ ኮሜንት መስጫው ጋር አስቀምጡልኝ። ለሌሎችም እንዲደርስ እንግዲህ ሼር ላይክና ሰብስክራይብ ያላደረጋችሁ በማድረግ እንግዲህ ኃላፊነታችሁን እንድትወጡ ስል በድጋሚ በትህትና ጠይቃለሁኝ። አመሰግናለሁ።